ስም ነው የፍቅር ቤት ጓዴ በባላደራው ሁለት መቶ ስድስት ሺህ ተጭበረበርኩ ያሉት አቶ ታምሩ ቦሌ ሸገር ገባ ብሎ እስፖርት ባላደራውንም ያመጡና ጀርባቸውን ሰጥተው ተቀምጠው ለእሳቸው ፊት ለፊታቸውን ሰጥተው እኔ ለአንቺ ብዬ ነው፣ እኔ ጸባይ አረኩኝ ስለማፈቅርሽ ነው እንጂ እኔ ሸይጣኔ ሲነሳ እኮ። እርዳታ እናደርሳለን በሚሉት ሰዎች ላይ ከባድ ከባድ የሆኑ ትችቶች አሁንም መምጣታቸውን ቀጥለዋል ማለት ነው። እንዴት ናችሁ ልኝ የተከበራችሁ የቻናሌ ተከታታዮች እንደተለመደው እጅግ አነጋጋሪ አነጋጋሪ የሆኑ ጉዳዮችን ሰብሰብ አድርጌ ይዤ መጥቻለሁ ማለት ነው። ሀሳብ አስተያየቶቻችን እንድንለዋወጥባቸው ማለት ነው። ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቶሎ ቶሎ እንድደርሳችሁ የደወል ምልክቱን ተጫኑ። ላይክ እና ሼር እንዳይረሳ ቤተሰቦች። ወደ ጉዳዩ በቀጥታ እንግባ። እንመለሳለን ነው እንግሻሚ ነው በዚህ ነው እዚህ ጋር ያልሽ መስሎኝ እኮ ነው እኔ እዚህ ጋር የምታደናብርኝ አንድ ሴት አልመጣም።

በባል አደራው ሁለት መቶ ስድስት ሺህ ተጭበረበርኩ ያሉት አቶ ታምሩ በሆን የሸገር ገባ ብሎ ስፖርት ሰርቶ ሲወጣ አገኘኝ። መኪና ውስጥ ሆኖ ጠራኝ። ከኋላ ገብቼ ቁጭ አልኩ። አወራኝ ሁሌ ያውታል። በሽተኛ እንደሆኑ ያስታውቃሉ አለኝ። ከ1972 ጀምሮ ታሪኬን ሳጫውተው ከኔ ጋር አለቀሰ። ባለ 100 አስር ሺህ ብር ባለ 2 መቶ የታሰረ 2 ሰጠኝ። 13000 ባንክ አስገባውና የቀረውን ይዤ 17 ቀበሌ ሄጄ ምሳዬን በልቼ ቀጥታ ስቴፋኖስ ሄጄ 19 ከፍዬ አለቀስኩ። የዛሬ አራት ወር መልኩ ጠይም ረጅም ነው። በነጋታው ከአሜሪካ ተደወለልኝ። አይዞት ተባልኩ። አካውንቴን የመሆኑን ጠየቀኝ። አረጋገጥኩለት። ድሮ አብሮኝ የተማረው አትጨነቃለኝ ጅጅጋ የሚያውቁኝ ረዱ። ከሁሉ የተቸገርኩት የቤት ክራይ ነው። ባላደራ የተባለው ባጃጅ እንገዛላለን ሰማንያ ሺህ አሁኑኑ ላክ ብሎ ዮሐንስ ነብሮ ለገሰ በተባለ ሰው አስገባው። ሁሉንም ብር በዮሐንስ ነው የምለቀው እኛ ጋር ከ350 እስከ 400 ሺህ አለ አለኝ። ለዱራን ምንዛሌ ብሎ 17 ሺህ ሰጠሁት። እንደገና 10 10 8 17 20 ደብረ ሊባኖስ ሆነው መኪና የተበላሽቶ ለማስጫን 20 ሺህ ላክልኝ ብሎ ላኩለት። ከሰዓት 10 ሺህ ላኩለት፣ ለነዳጅ ብሎ 3 ሺህ እና 4 ሺህ ላኩለት። ባለውለታችን ነህ ይለኛል በእኔ አካውንት ወደ ሁለት መቶ ስልሳ ብር ገባ። ከዚያ ውስጥ ሁለት መቶ ስድስት ሺህ ብር በተለያየ ጊዜ አታሎ ወሰደብኝ። በመጨረሻም አስራ አንድ ሺህ ትከፍላለህ ሲለኝ ተናድጄ አልከፍልም አልኩት እና በመጨረሻ ስድስት ሺህ ላኩለት። በመጨረሻም በብዙ መከራ ለባላደራው ተደውሎ እኔ አይደለሁም ብሏል። መልዕክተኛው ጓደኛዬ ነው ፍሬንድ ነው። በደንብ ነው የምንተዋወቀው እና በባህሪው እንደዚህ አይነት ነገር የሚያደርግ ልጅ አይመስልም። ነው የሚያደርጋል ብዬም ልተቸው አልችልም ጥሩ ልብ ያለውና ጥሩ ነገር ያለው ልጅ ነው። እስከማውቀው ድረስ ከኛ ጋር ባለው የወዳጅነት ቅርርብ ማለት ነው። ግን እንደ ሰው ደግሞ ሜዳ ላይ መቶ እንደዚህ ዓይነት ነገር ስትሰሙ ትደነግጣላችሁ። እና ቪዲዮን ስሰማ አባት በጣም አሳዝነውኛል። በጣም አንጀቴን በልተውኛል። ግራም ገብቶኛል። እንዴት ነው የምንተቸው? እንዴት ከመተቸት ከመዝለፍ ከመናገራችን በፊት ግን ለራሴ ያልኩትን ነው የምላችሁ። ይሄ እንደዚሁ እንደዚሁ ምናምን እንትና መግለጫ የስት ምናምን አይደለም። ይሄ ህዝብ ፊት መቶ ህዝብ የጠየቀው ጥያቄ ስለሆነ እኔም እንደ ህዝብ ደግሞ የምናገረው ነገር መልክተኛውንም ባላደራውንም ያመጡና ጀርባቸውን ሰጥተው ተቀምጠው ለሳቸው ፊትለፊታቸውን ሰጥተው የትኛው እንደሆኑ ፊት ለፊት እንዲናገሩልን ስራው ባህሪ ነው። ስልክ ተደውሎላል፣ ቮይስ ተደውሎላል፣ አልመለስክም። እንግዲህ ሌላ እጅ ላይ ልትወድጉሩ አሁን አብረን በልተናል ይባላል አይባልም? እንደ ምስል ቃል አንሳ። ከዛ በፊት ግን እንደዚህ አይነት ነገር ከማለት በፊት ምንም ነገር ከኔ አንደበት አይወጣም። ከኔ አንደበት ምንም አይወጣም። ከኔ አንደበት የሚወጣው እነሱ መጥተው የሚናገሩትን ኢንተርቪ ከሰማው በኋላ ነው ለትችትም ለዘለፋም የሚለው። ባይዘዌይ አሁን ምንም ማለት ነው? ይሄ ከሆነ ዓለም ሰገድ እንደዚህ ደረጃ ሞክሮ እንደዚህ ካላደረጉ ስህተት ነው። መልዕክተኛው ባላደራው፣ በሰላም መልሱ፣ አናግሩ፣ ቅረቡ። ሁለታችሁም ቅረቡ። ሰውየው ይመርጧችኋል ከሁለታችሁ አንዳችሁ ማለት ነው። ከዛም በኋላ ታሪኩ ይፈጸማል የሚለውን እንዘጓለን። እኛም ለመተቸት አንቸኩልም እንዴ። እኔማ አለምሰገድን አላቆም ብዬ እኮ እንዴ ምናም ብዬ ቦጠቦትን ጋይስ አለምሰገድዬ የኔው የጠይም ቆንጆ ትትትት ምንድን ነው እሱ? ምንድን ነው የኔ ታጋሽ ቡ ግን አንዳንድ የለምሰገድ ግን ትዕግስት አይገርማችሁ? አዳማጭነቱን አትወዱለትም? አዳማጭነቱን አትወዱለትም? ቤተሰብ ያለምሰገድን ጋይስ ወዲያውን ቅይር ህይወት እንዲናት ህይወትን ማላምላ ስለዚህ ነው ወይ ሊያ ያለችው ነገር ትክክል ነው። ምክንያቱም እርግጠኛ ባልሆንበት ነገር ላለመፍረድ እነሱ የሚሆነ ሚዲያ ላይ ቀርበው መረጃ ማስረጃ ካላቸው እነሱን ዘርዝረው ቢያቀርቡ ይሻላል። ያለዛ ምንም በቃ ገንዘብ በሰው በኩል መላክ አይቻልም። ከዚህ በኋላ ምንም መጨካከን አልተቻለም። ማንኛውም ሰው በቃ ይነካከል፣ ሰው ገንዘብ ይነካከል፣ በትክክል ማድረስ አይችልም ወደሚለው ድምዳሜ ልንገባ እኮ ነው። በቃ እኔ ምን ይሻል ሰላምታ ብቻ ቢያደርሱ ይሻላል። ቀጥታ ላኪውና የተቸገረው አካል የሚገናኙበት መስመር ብቻ መዘርጋት። ከዛ ውጭ መልክተኛ ምናምን እያል ክብር መስጠት አያስፈልግም ማለት ነው። እኔም በጣም ያሳዝናል። ከዚህ በኋላ እኮ በቃ የሚረዳ አካል እንኳን ሊጠፋ ነው ብዬ ነው ማስበው እ እንዲህ ቀላሊቱን ነገር መስራት የምንላከውን ማድረስ ካቃተን እንግዲህ በጣም የመጨረሻ የሚያሳዝን ነው። ይሄን ይመስላል ብቻ። ቀለበት ደግሞ አላስብ እነሱ አላሳኘ ናቸው አላሳኛቸው

አሜን አሜን፣ ያ ረቢ፣ ሴት የላከው ወደ ፈራ የሚባል የለ። እግዚአብሔር ይጠብቃችሁ አሜን። ህዴዋ ዝም ብለን ጸባይ ብናደርጉ እኛ ኮ ቤተሰብ እናስተዳድራለን። እኛ መስት ሚስት አገብተን ነው ሰከን ያልነው እንጂ ተጋባ ነው። በቃ አለቀል። አንቺስ ዋጋ ከፍላለሁ። እሺ፣ እሺ በይ። ግን ወላሂ ዱኒያ አር ይቀራለላቸው። ግን የሚታወቅ ሰው ነው ዛሬ የሰደበኝ ሰው። እንደው አላ ሀያታችሁን ያጨልመው እንደው ያ አላህ ወላሂ

ዛሬ ረዋን ሁለት ጊዜ አልቅሳለች። ከደረስኩባችሁ፣ በተለይ እናንተ ልቅምቃሚ ሽጉሻ ጎዎች ውዳቆች ቦርኮዎች አጅማን ነው የምትገኙ፣ ልቅምቃሚ የሆናችሁ ጥቃቅን የምትሸጡ እኔ ዘጠዝቅልሻለሁ። አጅማን እመጣለሁ። ሴት ልጅ ከሆነች አሰድባት፣ ወንድ እናንተ